የቀነኒ አዱኛ ወላጅ እናት ልጃቸው ሕይወቷ ካለፈበት ጊዜ አንስቶ አንድም ነገር ሳይናገሩ እንዲሁ በሐዘን ውስጥ ሆነው ሰነባብተው ነበረም። በዛሬው ዕለት ታዲያ አንደበታቸው ተከፍቶ ስለ ልጃቸው አንጀት የሚበላ መልእክት አስተላልፈዋል። እናት እያለቀሱ ነው ይህንን መልእክት ለኢትዮጵያ ሕዝብ ያስተላለፉት ለመሆኑ እቺ አሳዛኝና ምስኪን እናት ምን ብለው ይሆን? አሁን ያሉበት ሁኔታስ ምን ይመስላል ከልጃቸው ሞት በኋላ ማለት ነው እንዴት ሆነው ሰነባበቱ የሚለውን ይህንን መሰናዶ አዘጋጅተን ወደ እናንተ እናቀርባለን ሰላም እንደምን አላችሁ የተወደዳችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን እንጠይቃችኋለን የቀነኒ ሞት ለመላው ኢትዮጵያውያን የከበደና መራር ሐዘን ቢሆንም እንኳን ከሁሉ ሰው በላይ ግን ለቤተሰቦቿ እጅግ የሚያንገበግብ አንጀትን ቁርጥ የሚያደርግ ሆድን የሚያላውዝ ሐዘን እንደሚሆን ይጠበቃል። የቀነኒ እናት ታዲያም ከዚህ በፊት ልጃቸው ካረፈችበት ጊዜ አንስቶም አንደበታቸው ተከፍቶ ስለ ሁኔታው ተናግራ ያውቁም ነበረ ዛሬ ግን አንድ ሐሳብ ጣል አድርገዋል። እንደ ማንኛውም እናት ቀነኒም ስትወለድ እቺ ምስኪን ወላጅ እናቷ ስቃያቸውን በልተው አመጠው ኡኡ ብለው እንደወለዷት ይገመታል፣ ይታወቃል። ጡታቸውን አጥብተው የሚበላውን እያበሉ ከባለቤታቸው ጋር እየተባበሩ እችን የምታምርና ፍልቅልቅ የነበረች ልጃቸውን አሳድገዋል። ብዙ ጣውረዶችንም ስለሷ፣ ስለ ልጆቻቸው ባጠቃላይ ብለው እንዳሳለፉ ብዙ መረጃዎች ይጠቁማሉ። የ12ኛ ክፍል ትምህርቷን አጠናቃ ወደ አርባ ምንጭ ዩኒቨርስቲ በገባችበት ጊዜም ትምህርቷን ለመከታተል ስትሄድ እናት እጅግ ከፍተኛ ናፍቆት ይሰማቸው እንደነበረ መረጃዎች ይጠቁማሉ። በወቅቱ እችን የሚወዷት ልጃቸው ከጎናቸው በመራቋም ናፍቆቱ እየበዛ በአይናቸው ላይ ትንከራተትባቸውም ነበረም። በኋላም የዩኒቨርስቲ ትምህርቷን አጠናቃ ወደ ስራው ዓለም ተቀላቀለች። ቀስ እያለች ደግሞ በሞዴሊንጉና በማስታወቂያ ስራዎችም ዝናዋ ከፍ እያለ መጣም። በተለይ በቲክቶክ በኩል በርካታ ተከታዮችን በማግኘቷም የማስታወቂያ ስራው ከፍ እያለ የተሻሉ ነገሮችንም ማግኘት ጀመረች። በምትሰራቸው የማስታወቂያ ስራዎች በሚኖራት ገቢም ቤተሰቦቿን ለማገዝ ከፍተኛ ጥረት ታደርግም ነበረም። ቀነኒ ከእናቷ ጋር ጠበቅ ያለ ቁርኝት ያላት ሰው ናት። እናቷን አብዝታ ከመውደዷም የተነሳም ድምፃቸውን ለመስማት ጠዋት ማታ ትደውላለች፣ የተለያዩ ጉዳዮችንም ታወጋቸዋለች። እናትም ካለፉበት የህይወት መስመር አንጻር ቀነኒም ከሳቸው ትማር ዘንድ ያለፉበትን መስመር በማጋራት የተለያዩ ቁም ነገሮችን ተጨበጥ ዘንድ ብዙ ምክሮችንም ይመክሯት እንደነበረም እንዲሁ ይነገራል። በቲክቶክ በኩል ከእናቷ ጋር በመሆን ካጋራቻቸው ቪዲዮዎች መካከል አንዱ ላይ እናቷን ስታቅፋቸው ስትስማቸው ለእሳቸው ያላትን ፍቅር ስታሳያቸው ይስተዋላል። እናቷን መልሰው ሲስሟት በማያልቅ ፍቅራቸው ሲያጎናጽፏት በስስት አይናቸው ሲመለከቷትም ይታያል። ታዲያም ይህ ቪዲዮ ልብ ውስጥ በሚገባ ፍቅርን በሚገልጽ ዜማ ታጅቦ ተንቆረቆረም። በብርሃን ብዛት በሻማዋ ጥላ እሷ እየቀለጠች ለአይኔ ተከልላ፣ ሰው የለኝም እያልኩ ሳዝን ሳሳዝናት አለው ሳትል ኖራ ክፉ ቃል ሳይወጣት እንክርት አይኖቿ እንቅልፋተው ሰቀቀን ስስት ተኩለው ሲጨነቅ ሲጎዳ ስሜቷ ስታስብ እንዲቆም ቤቷም እንቁ ማስቀመጫ በሙዳይ ደብቃኝ ቋጥራኝ ልቧ ላይ ድክመቴን ክፍተቴን እያየች አድሳኝ ሙሉ አድርጋኛለች በሚለው የአብነት አጎናፍር ሙዚቃ ደምቀው ታይተው ነበር በዚህ በማኅበራዊ ሚዲያው ላይ ታዲያ ይህን ያክል ከፍተኛ ቁርኝት የነበራቸው እናትና ልጅ ለዘላለሙ ሊያለያያቸው የሚችል ሞት የተባለ ክፉ ነገር መጣም። የልጃቸውን ሞት ሲሰሙ እናት ከፍተኛ ድንጋጤ ውስጥ ገብተው እንደነበረ በቅርብ የሚያውቁ ሰዎች ይጠቁማሉ። በወቅቱ የልጃቸውን ሞት ማመን አቅቷቸው እጅግ ልባቸው ተሰብሮ የሚሆኑትን አጥተውም ነበረም። አራት ኪሎ በሚገኘው ቅድስት ሥላሴ ካቴድራል ቤተክርስቲያን ውስጥ የቀነኒ ቀብር ስነ ስርዓት በሚካሄድበት ጊዜ በርካታ ሰዎች፣ አርቲስቶች፣ አዲስ አበባ ከተማ ነዋሪዎች፣ ከኦሮሚያ ክልል የመጡ ወጣቶችና የቀነኒ ጓደኞች ወዳጆች እንዲሁም ያንዷለም ጎሳ ጓደኞችና ሌሎችን በርካታ ቤተሰቦችን ጨምሮም ብዙ ሰዎች በስፍራው ተገኝተው ነበርም። ከእነዚህ ሰዎች መካከል ታዲያ እጅግ የሚያሳዝኑት የቀነኒ እናትና አባት ነበሩ። ልባቸው ስብር ብሎ በሐዘን እየተንገላቱ ይስተዋሉ ነበርም። እናቷ ደግሞ መራመድ እስኪያቀታቸው ድረስ ውስጣቸው ደክሞ አካላቸው ተጎሳቁሎ በሰዎች ተደግፈው ወደ ወንበሩ ሄደው ሲቀመጡ በወቅቱ ታይቶ ነበረ። ይህም የበርካቶችን አንጀት የበላ የእናት ነገር ሆኖም ለብዙሃን ተስተውሎ ነበር። በዚያን ጊዜም የቀብር ሥነ ሥርዓቱ ከተከናወነ በኋላም ልባቸው በመሰበሩ ምክንያት እናት ምንም ሳይናገሩ በዝምታ ሰነባብተዋል። የሆዳቸውን በሆዳቸው ቻል ያደረጉት አባት አቶ አዱኛም ስለ ልጃቸው ፍትህ እየጠየቁ በተለያዩ ማህበራዊ ሚዲያዎች ላይም ተስተውለው ነበረ። ያን ቀንም የቀብር ሥነ ሥርዓቷም ላይ በአፋን ኦሮሞ ቋንቋ ባስተላለፉት መልእክትም ስለ ልጄም ፍትህ እንፈልጋለሁ ሲሉም በወቅቱ ተናግረው ነበረም። እናት ከነዚያ የዝምታ ጊዜያት በኋላ ታዲያ አሁን አንደበታቸው ተከፍቶ ስለ ልጃቸው አንጀት የሚበላ መልእክት አስተላልፈዋል። ጥቁር የሐዘን ሻሻቸውን አድርገው በከባድ የሐዘን ድባቴ ውስጥ ገብተው መልእክታቸውን እንዲህ ሲሉ አስተላልፈዋል። የቀነኒ አዱኛ እናት ለኢትዮጵያ ሕዝብ ያቀረቡት ጥሪ፣ በሀገር ውስጥም በውጭም የምትገኙ ኢትዮጵያን ሁሉ እውነት እስኪወጣ ድረስ ከጎናችን እንድትቆሙ እንድታግዙን እጠይቃለሁ ብለው ተናግረዋል። ይህንን በሚናገሩበት ጊዜ ታዲያም ስለ ልጃቸው ትውስ ቢላቸው ውስጣቸው ተላወሰናም። እንባቸውን እያፈሰሱ በከፍተኛ ሐዘንና ለቅሶ ውስጥ ሆነው ነው ይህንን መልእክት ያስተላለፉት። ከዚህ መረጃ ቀደም ብለን በሰራነው ቪዲዮ ላይ ድምጻዊት ቬሮኒካ አዳነ በሞዴል ቀነኒ አዱኛ ላይ መልእክት ማስተላለፏን ጠቁመናችሁ ነበረም። እንዲህ የሚል ነበር የሆነን ሰው ባውቆ ኖሮ ብላችሁ ተመኝታችሁ ታውቃላችሁ። ቀነኒን ባወኳት ኖሮ በማለት ሀሳቧን የጀመረችው ቬሮኒካም ክለብ በምትሰራበት ጊዜና እንዲሁም በተለያዩ ኮንሰርቶች ላይ እንደተገናኙ ትገልጻለች። ክለብ በምሰራበትና በኮንሰርቶችም ላይ ሁለት ጊዜ አግኝቻ ታውቃለሁ። ባክስቴጅ በነበርንበት ጊዜ ኖርማል ሰላምታ አይቀርምናም ሰላም ተባባልን። የሆነ ጊዜ ግን ከመቀመጫ የተነስቼ አቀፍኳትናም በጣም እንደምታምር ነግሪያት ወደ ስቴጅ ተመልሼ ወጣሁ። የዛን ዕለት ምን አለ ባወራት ብዬ አሁን ላይ ይጸጽተኛል፣ በማለት ይህንኑ ሐሳቧን ትገልጻለች። ይህ ጥያቄ ሰሞኑን በሚለቀቁ ፎቶዎች ባየሁት ቁጥር ይመጣብኛል ይመላለስብኛል። አሁን እንዲህ ማለቴ ምንም ጥቅም ላይኖረው ይችላል፣ ነገር ግን በቀነኒ ምክንያት እጅጉን እየታመምን ነው፣ በጣም ታመናል፣ ስትል በሐዘን ስሜት ውስጥ ሆና ቬሮኒካ ተናግራለች። ቬሮኒካ አዳነ እንደሚታወቀው የተለያዩ ማህበራዊ ችግሮችና ቀውሶች በሀገራችን በተፈጠሩ ቁጥር ቀድሞ ከሚገኙና ድምፃቸውን ከሚያሰሙ ጠንካራ ሴቶች መካከል ናት። ለዚህም ይመስላል ስለ ቀነኒ ስታሰብ ሰነባብታ ይህንን መልእክቷን ለኢትዮጵያን ያስተላለፈችው። በሚቀጥሉት ጊዜያት የቀነኒ አዱኛ ጉዳይ በፍርድ ቤት የሚታይ ይሆናል። ፖሊስ ቀጠሮ ይሰጠኝ ባለው መሰረትም የተለያዩ መረጃዎችን አሰባስቦ ለአቃቤ ህጉ መረጃዎችን እንደሚያደርስ ይጠበቃል። አቃቢ ሕጉም ከግራም ከቀኝ የተሰባሰቡ መረጃዎችን በማየትና የሰውና የሰነድ ምስክሮችን በማጠናከር አንድ ውሳኔ ላይ ይደርሳል ተብሎ ይጠበቃል። ምን አይነት ውሳኔ ይሰጥ ይሆን? መጨረሻውስ እንዴት ያለ ይሆን? የሚለው ሁሉም ኢትዮጵያውያን በጉጉት የሚጠብቁት ጉዳይ ነው። ለእህታችን ለቀነኒ አዱኛ ነፍስ ይማርልን፣ ለቤተሰብም መጽናናትን ፈጣሪ ይስጥልን። እንደ ሁል ጊዜው መልእክታችንን በእንዲህ ያለ መንገድ እናደርሳለን። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። በሚቀጥለው ጊዜ ደግሞ በሌሎች መረጃዎች ተመልሰን እስከንገናኝ መልካም ጊዜ ለእናንተ ይሁን።